በኢትዮጵያ ታሪክ የመጣንባቸውን የግጭትና ያለመግባባት ሂደቶች ለማረም ሀገራዊ የምክክር ኮሚሽን ተቋቁሞ እስኪንወያይ የሚለው ገበታ ተዘርግተዋል። ባለፈው ዓመት ግንቦት 21 2016 ዓ.ም የጀመረው የሀገራዊ ምክክር ኮሚሽን አጀንዳ የማሰባሰብ ሂደትም እስካሁን ባለው ጊዜ ብቻ በ11 ክልሎችና ሁለት ከተማ አስተዳደሮች የአጀንዳ ማሰባሰብ ስራውን አጠናቋል። ኮሚሽኑ ከመጪው ግንቦት 2 ጀምሮ ደግሞ የፌዴራል ተቋማት የአጀንዳ ማሰባሰብ ስራውንም በይፋ በአዲስ አበባ ያስጀምራል። ፌዴራል ተቋማትና ማህበራት የምክክር ሂደት የሚያካትተው እንግዲህ እንደምታውቁት እስካሁን ድረስ በክልል ደረጃ በክልሎች እና በከተማ አስተዳደሮች ስንሰራን የቆየ ነው። ያ ማለት በየክልሉ ያሉትን ባለድርሻ አካላት ሰብስበን ነበር። በፌዴራል ደረጃ ያሉ ማለት ፖለቲካ ፓርቲዎች፣ በሀገር ደረጃ የሚንቀሳቀሱ ሲቪክ ማህበራት፣ የተለያዩ ማህበራት፣ የመንግስት ተቋማት በሙሉ በፌዴራል ደረጃ ያሉ በሀገር ደረጃ የሚንቀሳቀሱ ተቋማትና ማህበራትን በዚህ ሂደት ውስጥ ማካተት ስላለብን በፌዴራል ደረጃ ይህን መድረክ አዘጋጅተናል። ይህ ማለት በክልሎች ውስጥ ያልተሳተፉ በፌዴራል ደረጃ የሚገኙ ማህበራትና ተቋማትን የምናመካክርበትና አጀንዳ የምንረከብበት ሂደት ነው ማለት ነው። ምናልባት ለየት የሚያደርገው የስብጥሩ ነው። ስብጥሩ ሰላሳ ስምንት አይነት ባለድርሻ አካላት ነው የሚኖሩት ከህግ አውጪው፣ አስፈጻሚው እና ተርጓሚው ጨምሮ መከላከያው፣ ፖሊሱ፣ ሀገራዊ ፖለቲካ ፓርቲዎች፣ ሚዲያዎች፣ ተጽዕኖ ፈጣሪዎች፣ ግለሰቦች፣ የእምነት ተቋማት፣ አክቲቪስቶች፣ የቀድሞ ጦር ወታደሮች፣ የቀድሞ ጦር ሰራዊት አባላት እና የሙያ ማህበራት፣ የአሰሪዎች ፌዴሬሽን፣ የሴቶች ፌዴሬሽን፣ ወጣት ፌዴሬሽን እነዚህን ሁሉ ጨምሮ በ38 አይነት የባለድርሻ አካላት ነው ያሉት። እና ስብጥሩ ከሌሎቹ አካባቢ በደንብ ቁጥሩ የጨመረና ልዩ ያደርገዋል። አንደኛው። ሁለተኛው እንግዲህ ክልሎች ላይ ስንሰራ እንደምታስታውሱት የወረዳ ባለድርሻ አካላት ነበሩን። እዚህኛው ላይ ግን ወረዳ ስለሌለን ቀጥታ የፌዴራል ባለድርሻ አካላት መድረክ ነው የሚሆነው። ስቴፑ ትንሽ ቀነስ ይላል ማለት ነው። የዚህ የፌዴራል ተቋማት የባለድርሻዎች ድርሻዎች የአጀንዳ ልየታና ማጠናቀር የምክክር ምዕራፍ በቀጣይ በሀገር አቀፍ ደረጃ ለሚካሄደው የምክክር ጉባኤ ከፍተኛውን ሚና ይጫወታል። የባለድርሻ ድርሻ አካላቱ የመንግስትም ሆነ የፖለቲካን የልዩ ልዩ ተቋማት ተወካዮች የተካተቱበት መሆኑ ደግሞ እንደ ሀገር የነበሩና መቅረብ አለባቸው የሚሉትን ሀሳቦች ለማግኘት የሚያስችል አውዳለው። የፖለቲካ ፓርቲዎች በኢትዮጵያ ውስጥ በአሁኑ ሰዓት ልንነጋገርባቸው የሚገባቸውና መፍትሄ ሊገኝላቸው የሚገባቸው ጉዳዮች እነዚህ ናቸው ብለው ይሰጡናል። የሃይማኖት ተቋማትም ይሰጡናል። ሲቪክ ማህበራትም ይሰጡናል። የመንግስት አካላትም ይሰጠናል። እነዚህ በሙሉ አጀንዳቸውን ከሰጡን በኋላ በየቡድናቸው በተጨማሪ አንድ ላይ ተቀምጠው የፌዴራል የተጠናከረ አጀንዳ ይሄ ነው ብለው ተስማምተው ኒጎሽት አርገው ምን ብለው የሚሰጡን አጀንዳ ደግሞ የተጠናከረ የፌዴራል አጀንዳ ይኖራል ማለት የዚህኛው የፌዴራል ተቋማት የአጀንዳ ማሰባሰብ ሂደት በባህሪው ከዚህ ቀደም በክልሎች ሲካሄድ ከነበሩት የአጀንዳ ማሰባሰብ መንገዶች ልዩነት ያለው ስለመሆኑ ተመላክቷል። ክልሎች ላይ በተለይ ወረዳ ላይ የነበረብን ችግር ምንድነው? ቀድሞው ተዘጋጅተው አይመጡም ነበር። እዛ ቁጭ ብሎ አስበው የተነጋገሩ ነበር የሚመጣው እና ይሄግን ይሄ ግን ቀደም ብለው ተዘጋጅተው ጊዜውም አጭር ስለሆነ ቀድመው ተዘጋጅተው እንዲመጡ ነው። እና ሁለተኛ ደግሞ የሚጠሩ ሰዎች ፕሮፋይላቸው ከፍ ያለ ሰዎች ናቸው፣ እና ጊዜ አይኖራቸውም። ሶስት ቀን አራት ቀን አምስት ቀን ለመቀመጥ ሀገሪቷን የሚመሩ፣ ድርጅቶችን የሚመሩ፣ ተቋማትን የሚመሩ ሰዎች ስለሆኑ ቀድመው ተዘጋጅተው በሚፈለገው ነገር ዴሊቨር አድርገው እንዲሄዱ ነው የምንፈልገው። የሀገራዊ ምክክር ኮሚሽን የፌዴራል ተቋማት የአጀንዳ ማሰባሰብን አስመልክቶ ለመገናኛ ብዙኃን ባለሙያዎች የግንዛቤ ማስጨበጫን የሰጠ ሲሆን በተለይ እነማን ይሳተፋሉ የሚለውን መረጃ ጨምሮ በዘገባው ወቅት ግልጽ መረጃዎችን ለማግኘት ያስችላቸዋል ተብሏል።